ታዲያ ዝም ብለን ማየት ያለብን ይመስልሃል? ምን ማድረግ እንችላለን? አረጋሽ፣ ማድረግ የምንችለውማ ነገር አለ። ይኸውልህ ቶማስ፣ የተዋቡን ነገር የምታውቀው ነው። ሁሉም ሰው እንደ እሷ የዋህና እውነተኛ ስለሚመስላት ደላላውንም ሆነ ልጅቷ አምና ትቀበላቸው ይሆናል እኛ ግን የራሳችንን ፍተሻ ማድረግ አለብን። እንዴት? እኮ በር ላይ ቁጭ ብዬ እሷ በገባች በወጣች ቁጥር ልፈትሽ? ከዛ በሰፈሩ ስሜ ባስገድዶ ምናምን ሊነሳ። እስኪ ተረጋጋ። እንደ እሱ አይደለም ያልኩት። ታዲያ ምንድን ነው? ጥያቄ እንጠይቃታለን። አንተ አንተን የሚመለከቱ ነገሮች ትጠይቃለ፣ እኔም የምጠይቃት ነገር ይኖረኛል። ዳዊትንም እንጠራውና እሱም እንዲጠይቃት ማድረግ አለብን። አይ አንቺ ደግሞ አሁን፣ ተዋቡ የምትቀጥራትን ሰራተኛ እኛ ምን ብለን ነው የምንጠይቃት? እስከ ዛሬ ከጎረቤት ጋር እንዴት እንደኖረችና ተከባብሮ ስለመኖር ያላትን ሀሳብ እንጠይቃታለን ለምሳሌ አንተ እዚህ ግቢ ስንት ቅጠላ ቅጠልና ስራ ስር ታሰጣ የለም ነገ ቆሻሻ ነው ብላ አንስታ ብትጥልብ ዝም ትራታለህ ትሞክራታ እንተያያለና አየህ እዚህ ሁሉ ነገር ውስጥ ከመግባቱ አስቀድሞ መጠንቀቅ ነው የሚበጨው ቱዋቡስ ይህን ነገር የምትደግፈው ይመስልሻል ከእሷ ጋር አንቀያየም። ለምን አትደግፍም? ነገ ከነገ ወዲያ ከጎረቤት ጋር እሰጥ አገባ ከመግባት ይሄ አይሻላትም? እሱማ እኔም ብሆን ልጅቷን በደንብ መርምረን ካሳለፍናትና ከተቀጠረች በኋላ ወደፊት ምንም ብታጠፋ ለምን ብለን መጠየቅ የለብንም። አታጠፋም። በዛ ላይ የእኛም ክትትልና ድጋፍ አይለያት። የምን ክትትል? አረጋሽ፣ ተይ እባክሽ፣ ይሄ ነገር ይቅርብኝ። ኋላ ይችልሽ ስከታተላት ያየ ሌላ ሰው ሌላ ስም ይሰጠኝ አይ ቶማስ፣ ቀበሌ የሚወራውን እየሰማው ግራ ጋባው መሰለኝ። ክትትልና ድጋፍ ማለት እኮ የአሰራሯን ሁኔታ እያየን ማስተካከል ያለባትን እንድታስተካከል እየነገርናት መሄድ ማለት ነው። እንደዛ ነው ወይ? ዳኛ ማጣት ብዬ ብዬ የጎረቤት ሰራተኛ ተከታታይና ደጋፊ ልሁን? ምታደርገዋለ አለድጅው ጠዋቡ እንደሆነ ገንዘብ ተርፏታል። አሁን ለሁለት ነፍስ ሰራተኛ አስፈላጊ ሆኖ ነው ሶስት ሺህ ብር የምታወጣው? እንጃ ገንዘቡን የት ልጣል ብላ እንጂ ስንቱ በተራበበት ዘመን አንዳንዱ መጣ ያጣል። ብቻ እንደፈለገች ታደርገው፣ እኛ አገባንም። የኛ የእኛ ዋናው ጥያቄያችን ልጅቷ ላይ ነው። ልጅቷ ከጎረቤቶቿ ጋር የመኖር ልምዷ ምን ያህል ነው የሚለው እናጣራለን። ግዴታ ነው ይሄማ። በቀይ እስክሪብቶ መሰመር ያለበት ጥያቄ ወደ ኋላ መቅረት ቶማስ፣ አሁን እኮ በቀይ እስክሪፕቶ የሚሰመር ጥያቄ ቀርቶሃል። ስማ ዘንድሮ ጥያቄ እንኳን በቀይ እስክሪፕቶ በባነርም አሳትመ ይዘህ ብትወጣ ተጠያቂው ካልፈለገ መልስ አይሰጥህም። ይልቁን ተነስና ቡና እያፈላሁ ስለሆነ ተዋቦም እኔ ጋር መምጣቱ አይቀርም፣ አንተ ምናና አብረን እንወያያለን። ጥሩ፣ በቃ ልጅ ዳዊቱንም ጠርቼው ልምጣ። እሺ፣ ቶሎ በል ታዲያ። ጀመሪያ ቡናውን ጠጡ። አቶ ቶማስ በል እንጂ ጀምረው። አንቺ ብትጀምሪ አይሻልም? አርጌ ግድ የለም አንተ ጀምረው። ግድ የለም አንቺ ጀምሬ። እንደ ምንድን ነው? ግድ የለም አንተ ጀምረው። ምንድን ነው እሱ? ወይ ነገሩኝና እኔ ልጀምረው ቷ ብዬ እኔና ቶማስ የምናዋይሽ ነገር ነበር። ውይ በሞትኩት የሆናችሁት ነገር አለ? እስካሁን ምንም አልሆንም? ወደፊት ግን ብዙ ነገር ከመሆናችን በፊት ብናወራ ይሻላል ባዮሽ ነን። እናውራ፣ ታዲያ ምን ችግር አለው። ቶማስ፣ ምንድነው? አንተ ደግሞ ህፃን ይመስል ተለጉሞ ቁጭ የምትለው ተዋቡ፣ ይኸውልሽ አንቺ የምትቀጥሪያትን ሰራተኛ ልናናግራት እንፈልጋለን። ም በምን ጉዳይ? አጠቃላይ መነጋገር ባለብን ጉዳይ ላይ። ይኸውልሽ ተዋቡ፣ ልጅቷ እኮ ከአንቺ ጋር ብቻ ሳይሆን በየቀኑ በየሰዓቱ ከእኛ ጋር ትገናኛለች። እሱ እውነት ነው። ስለ ልጅቷ ባህሪ እኛም በደንብ ማወቅ እንፈልጋለን። ወይ ዳኛ ማጣት፣ ጭራሽ ትስቂብኛለሽ። ልሳቅ እንጂ ምን ላድርግ? አያረጋሽ እንዴ። እንዴት ብላችሁን የልጅቷን ባህሪ የምታውቁት? እንጠይቃታለና እያንዳንዳችን አስቀምጠን በጥያቄ እናፋጠጣታለን። አንቺ ከዚህ የተሻለ የማወቂያ መንገድ ካለሽ ልትነግሪን ትችላለሽ። አይ እኔ የሰው ባህሪን በጥያቄና መልስ ሳይሆን አብሮ በመኖር ይታወቃል ባይ ነኝ። አይሆንም፣ ተዋቡ ልጅቷ ስትመጣ እንድናናገራት ልትፈቅጅልን ይገባል። ጥሩ፣ ካላችሁ ከእናንተ ቃል አልወጣም። እንግዲህ ትምጣና የምትፈልጉትን ትጠይቋታላችሁ። ግን እኔ ባለሁበት ይቻላል። ሁላችንም ቁጭ ብለን ተራ በተራ እንጠይቃታለን። ይሁን። ውይ፣ እንደውም መጡ መሰለኝ። በሉ ቶሎ ቶሎ ቡናውን ጨርሱና ውጡ። እኔ በሩን ወጥቼ ልክፈት። እሺ እሺ ወንድ ያለበት ቤት ትቀጠራለች ወይ? ጉድ! ጆሮ ላይ ያንጠለጠለችውን የጆሮ ጌጥ ብዛት ተመልከች። ጆሮም እንደ ሱሪያው በየቦታው ተበሳስቶልሃል። እንግዲህ ልጅቷ ድፍን ነገር አትወድ ይሆናል። እንዲህ ደግሞ ማስቲካውን እንዴት ነው የምታላምጠው? ተጸይፋው እኮ ነው የሚመስለው። በያረጋሽ ቷ ዋና ግራት ጨርሳ ይዛት እየመጣች ነው። መጀመሪያ አንቺ አናግሪያትና እኔ እቀጥላለሁ። ታዲያ እንታየት ልትሄድ ነው ዳዊት እንዲዘጋጅ ንገረው። ጥሩ አረጋሽ። ይኸው እንግዲህ አሁን የምትፈልጉትን መጠየቅ ትችላላችሁ። አንቺ ጨረሽ ማለት ነው? ግድ የለም የእናንተ ይቅደም። እሺ በቃ ፈጠን ፈጠን አድርጉት፣ ሰዓቱ እየሄደ ነው። ማን ነው ስምሽ? ፌቨን። እናትና አባትሽ አወጡልሽ ስም ይሄ ነው? ይሄ የስራ ስሜ ነው። እንዴት ማለት? በቃ ስራ ላይ የምጠቀመው ስሜ ነው። ችግር አለው? ትክክለኛ ስምሽ ማን ነው? ለምን ፈለግሽው? የተገናኘ ነው። ለስራ አይደለም እንዴ? በስራ ስሜ ተጠቀሙ። ያንቺን ስም ደግሞ አልነገርሽኝም። እሺ፣ አረጋሽ እባላለሁ። ወይኒ፣ የስራ ስምሽ መሆኑ ነው? ያስቃል፣ እንደዛ ነገር። ድሮ ገጠር እያለሁ እቤት ወተት እናረጋ ነበር። የድሮ ስሞች በጣም ያስቁኛል። ወይኒ አሳቁሽ። ጥሩ በደንብ ሳቂ። ጥርስሽ ለሙቃይ ትራፍ። ምን ሆነሽ አንቺ? የማ የሴትዮዋ ማለቲ? የማዳሙ የቷቡ ማለትሽ ነው? ጎረቤቷ ነኝ። ምን ነው ታጣሪ? ትግስቱን ስጠኝ። ታዲያንቺ ጥያቄ የምትጠይቂ ለምንድን ነው? እኔ ኮልቷ መስለሽኝ ነው? እንግዲህ ነገርኩሽ፣ ጎረቤቷ ነኝ። ህዝብ ጊቢ መስራት የምትፈልጊ ከሆነ የእኔንም የቶማስንም የዳዊትንም ጥያቄ መመለስ ግዴታሽ ነው። እሺ በይ ቀጤ። ለመሆኑ የጋራ ማድ ቤት አጠቃቀምሽ እንዴት ነው? የጋራ ማድ ቤት ማለት? የራሷ ኪችን የላት የላትም። ከእኛ ጋር ነው በጋራ የምትጠቀመው። እሺ፣ ሽንት ቤትስ? ሽንት ቤትስ አላት። ምን ነው? አይ እኔ የጋራ ነገር አልፈልግም። ለመሆኑ ጤፍ ስንት እንደገባ ሰምተሻል? አልሰማሁም። እሺ ዘይትስ ስንት እንደሚሸጥ ታውቂያለሽ? ምን እንጃ አንድ ሺህ ብር መሰለኝ። የመቼሽን እና፣ ለዚህ ነው ሁለት ሰው ለሚኖርበት ቤት ሶስት ሺህ ብር ስትይ አላፈርሽም? አንቺ እናቴ፣ ከአንዱ ቤት ወደ አንዱ ቤት እያሉ መብላቱን ነው የምታውቂው። ኡፍ! ወደ ጥያቄሽ ትገቢ እንደው ግቢ። አለበለዚያው እ እኔ የምለው መቼም በጉርብትና ስንኖር ላያስማሙን የሚችሉ ነገሮች ሊፈጠሩ ይችላሉ አንቺ እንዴት ነው ተስማምቶ ለመኖር ማለቴ ለመስራት ያሰብሽው እስቲ እባክሽ እሱን ነገር ታዩ ለምን ለማውራት እንድንችል ነ ደ ከትልቅ ሰው ጋር ሲወራ ማስቲካ ማላመጥ ኖር መሆኑን አታውቂ አላውቅም ተስማምቶ ምናምን ላልሽው ነገር ደግሞ ምንም የሚያደራርሰን ነገር ያለ አይመስለኛል አለ እንጂ ለምሳሌ ልጅ አምሽቶ ስለሚገባ ሲያንኳኳ በር መክፈት ይኖርብሽ ይሆናል። ፈጣሪ! ልጅሽ ሲያምሽ ለምን ዝም ትይዋለሽ? ስራ ነው የሚያምሻው ወይስ ሲጠጣ? ምን አገባሽ? ልጅነቱ እኮ ለእኔ ነው። እንደዛ ከሆነ ሴትየዋ ደሞዜን ከፍ ልታደርግልኝ ይገባል። ሰክሮ ሲመጣ ቢተናኮለኝስ? ለምንድን ነው እስከ ዛሬ ዝም ያላችሁት? ደግሞ እንዲህ አይነት ችግሮች እንዳሉ አስቀድሞ አልነገሩኝም። ፈጣሪ ትዕግስቱን ስጠኝ። ይህን ነገር በጣም ያስፈራኛል። እኔ ሰካራም እጠላለሁ። ደሞዜ መጨመር አለበት። ጭራሽ እንዴ ቆይ ቆይ ቆይ፣ ሰካራም እጠላለሁ አልሽው። እኔስ ልጅን እንድትወጁ እምፈልግ ይመስልሻል? ሶስት ሺህ ብር ራሱ ሲበዛብሽ ነው። ለመሆኑ በዚህ ኑሮ ውድነት ይህንን ብር ስትጠይቅ አታፍሪ ሴትዮ? ተረጋጊ። ሂጂ ወዲያ ዱርዬ። ደግሞ ስርዓት እንዳለው ሰው ለመሆን ስትሞክር ያለማፈረሽ። ወጥ ለመስራትና ልብስ ለማጠብ ነው ይሄ ሁሉ ቀለብሽን ይዘሽ የምትገቢ መሰለሽ እ ለመለማመድ ሶስት ሺ ብር እኮ ነው የምትጠይቂው፣ እየሰደብሽን ባልሆነ ምኑን አይተሽ ገና ጎትቻ አስወጣሽለ። ጠብቂኝ ፈጣሪ መስትራሄ ነቃኒቃ ቁጭ ቁጭ ሁታሄ። እንዴት ዋልሽ ልጄ? እንዴት ዋልክ? ኧረ ግድ የለሽም አንቱ በይ። አንተ ብለሽ እኩያት አድርጊ። ውይ አዲስ አበባ ሰው፣ ሁላችሁም ግራ ታጋቡኛላችሁ። ባለፈው የተቀጠርኩበት ቤት የነበረው ሼባ አንተ ካላልሽኝ ያለ ሲያስጨንቀኝ ነበር። አንተ ደግሞ አሁን እዚህ አንቱ በይኝ ትላለ። ግራ ገብቷችሁ ግራን የምታጋቡኝ እንዴት። ከዚህ በፊት ሰርታ አታውቅም ተብለሻል ነበር ማን ነው ያለው? ያመጣሽ ደላላ እና እና እሱን አመናችሁት? ለምሳሌ ለእኔም ሴትዮዋ ከአንድ ልጅ ጋር ብቻ ነው የምትኖረው ብሎኝ ነበር። እሱ እውነቱን ነው፣ ያላት አንዲት ሴት ልጅ ብቻ ናት። እናንተስ እኛ ምን እናንተስ ስለ እኔ ማወቅ የፈለጋችሁት አብረን አንድ ግቢ ነው የምንኖረው በሚል ሰበብ አይደል? ትክክል ነው። ያልገባኝ ነገር አለ ቆይ ደሞ ዜን የምትከፍለኝ ሴትዮ እያለች እናንተ እኔ መምጣት የዚህን ያህል ያስጨነቃችሁ ለምንድን ነው? ወይ ዳኛ ማጣት ጭራሽ እስካሁን ተዩ። እስቲ ወደ ጥያቄው ግባ፣ ገሌን መታጠብ ፈልጋለሁ። ለመሆኑ ስለ ባህል መድኃኒት ያለሽ እውቀት ምን ያህል ነው? የምን የባህል መድኃኒት ነው? በሀገራችን ስለሚሰሩ የባህል መድኃኒቶች እ ምንም እውቀት የለኝም። ስለ ጤና አዳም ብቻ አውቃለሁ። ጎሽ፣ ሌላስ? ዝንጅብልና ሮዝመሪ ነው አውቃለሁ እሱን ማ ማንም ያውቃል። አንተ የባህል ሐኪም ነህ እንዴ? አሀ ለካ ግቢ ውስጥ ስገባ የሸተተኝ ያንተ መድኃኒት ነው። ምን የሆነ ደስ የማይል ነገር ሸቶኛል። ቆይ ሁሌ ነው እንዴ የምትሠራው? አዎ የእኔ ሥራ ባህላዊ መድኃኒቶችን መቀመም ነው። እዚህ ግቢ ውስጥ ብዙ የማሰጣቸው ቅጠላቅጠሎች፣ ሥራ ሥሮች አሉኝ። እዚህ ግቢ እስካለች ድረስ እኔ በሌለሁበት ሰዓት ያሰጠኋቸውን ማሰጣጣትና መጠበቅ አለብሽ። ስወቅጥም ታግዥኛለሽ። ስንት ትከፍለኛለ ለምኑ? አሁን ላልከው ስራ ነው። ይህ እኮ በክፍያ ሳይሆን በጉርብትና የሚሰራ ነው። ፈጣሪ ትግስቱን ስጠኝ። እኔ ያለ ገንዘብ ምንም ሥራ አላግዝም። እናንተ ሰዎች ምነካችሁ? በሦስት ሺህ ብር ሦስት ቤት ልታሰሩ ይኑ? እንዲህ ሐሳባችሁ ወጣት አይደለሽ? ብታግዥኝ ምን አለበት? እመርቅሻለሁ። ምርቃት የትም አያደርሰኝም። እንደውም አንድ ነገር ማወቅ አለባችሁ። እኔ እዚህ ግቢ እስካለሁ ድረስ ይሄ እንደ ልባችሁ በየቦታው የምታሰጡትንና የምትበትኑትን ነገር ማቆም አለባችሁ። ለምን ሲባል ይ ስራ እንዳይበዛብኝ ሲባል ሙሉ ቀን ስሰራ ስለፋ መዋል አልፈልግም። አንዴ ግቢውን ከጠረኩት ሳምንት ሳይቆሽሽ መቆየት አለበት። አረጋሽ ግን በየቀኑ ስትጠርገው ነው የኖረችው፣ እሷ የራሷ ጉዳይ ነው። እኔ እንደ የዋሆቹ የቤት ሰራተኞች እንዳልመስላችሁ። ያኔ የየዋህነት ጊዜን ከሁለት ዓመት በፊት ከላዬ ላይ አራግፌ ጥዬዋለሁ። እድሜ ለቱርክ ፊልሞች። እንዴት? እንዴ ፊልም የማይበትም በቂ ጊዜ ያስፈልገኛል። ሙሉ ቀን ትሰራለች ብላችሁ እንዳታስቡ። የቱርክ ፊልም ላይ ያሉትን የቤት ሰራተኞች አላያቸኋቸውም? ልክ እንደነ ዘይነው መሆን ነው የምፈልገው። እንግዲህ እሱን ለቀጠረሽ ነው መናገር ያለብሽ። እናንተም ይመለከተኛል ብላችሁ አደል እንዴ ልታናግሩኝ የፈለጋችሁት? ይልቅ ሌላ ጥያቄ አለ። መኖር ማ ነበረኝ ግን በቃ ትችዋለሁ። እሺ። ቀጣዩ ደግሞ ማን ነው? ዳዊት ነበር። ገባኝ ሱቅ ያለው ቆንጅየው ልጅ ቆንጅየው ልጅ ጎሽ አረጋሽ እውነቷን ነው አንቺንስ ወንዶች በማይደርሱበት ቦታ ነው ማስቀመጥ እና በቃ ሄጄ ላናግረው እንዴ ተችያለሽ እሺ ቴንኪዩ ኪዩ መስትሮሂ ቁጭ ቁጭ ወይዳኛ ማጣት ብለን ብለን እዚች እብድ ላይ ንውደቅ ወይ ጣጣ አንቺ ሙቃድስ አይ ምን ልስጥሽ? ዛሬ ምንም አትስጠኝ። ማለት አላወከኝም? ይቅርታ፣ እንተዋወቅ ነበር። ረስቼሻለሁ። እባክህ፣ ሴትየዋ ጋር ለመቀጠር የመጣሁት ልጅ ነኝ። ፊበን እባላለሁ። ኦ ነው እንዴ? ይቅርታ። አትመሲም። ምን የቤት ሰራተኛ ነው አልመስለው። አዎ፣ ኮንጎ ጫማ፣ ሻማ፣ ቀሚስ ያደረገች ነበር የጠበቅከው። ኮንጎ ባይሆንም አለ አይደል ብቻ አንቺ ትንሽ ፈጠን ያልሽ ትመስያለሽ። እናንተም ለየት ያላችሁ ናችሁ። የምቀጠረው አንድ ቤት፣ ጎረቤቶቹ ግን እኔን ለማወቅ የዚህን ያህል የጓጓችሁበት ምክንያት አዲስ ነገር ነው። በሰራተኛ ምክንያት እንዳይጣሉ ፈርተው ነው። አትቀየሚያቸው፣ እሱ የራሳቸው ጉዳይ ነው። ቦታም አልሰጧቸውም። እኔ እኮ እዚሁ ከተሜ ተወልጄ ከተማ ያደግኩ እሳት የላስኩ ልጅ ነኝ። ድህነቴ ነው የሰው ቤት ያስገባኝ። አይዞሽ ያልፋል። እሺ በል ወደ ጥያቄህ ግባ። እኔ እንኳን እነሱ ስላሉኝ እንጂ ምንም መጠይቅሽ ነገር የለኝም ስለወኮች ደስ ብሎኛል ብዙ የምንተጋገዘው ነገር ይኖራል ወደፊት ትከፍላለህ? እንግዲህ ስንደርስ ምናየው ይሆናል የቱርክ ፊልሞች አሉ ማለቴ የትርጉም አዎ ፊልም ትወጂያለሽ በጣም እሰራበት የነበረበት ቤት ተጣልቼ የወጣሁት በፊልም ምክንያት ነው ፈጣሪ ቃና ላይ የሚታዩ ፊልሞች እንዲያመልጡኝ በፍጹም አልፈልግም ብዙ ሰው የሌለበት ቤት መግባት የፈለግኩት ለምን ይመስልሃል የቱርክ ፊልም ለማየት እና የቱርክና የህንድ ፊልም ነፍሴ እስኪወጣ እወዳለሁ። ማዘር ጋ ቃና አለ ብለሽ ነው? ግን ምን ቃና የላት። እሺ ቦሊውድስ? እንጃ እርግጠኛ አይደለሁም። እንዴ ወዴን ነው? ማነሽ አንቺ? አረ አንዴ ስሚኝ። ወይኔ ጉዴ፣ ስምምነታቸውን አፈረስኩት ማለት ነው። እህቴ አንዴ እችን ባለጌ ቀጥረሽ እስረኛ እንዳታደርጊ ለብቻዋ መታጠቢያ ቤት የላትም ትላለች። ለራሷ መኖሪያ ቤት የሌላት ለሰው መታጠቢያ ቤት ታስባለች። መጀመሪያ መቀመጫዬን ሲባል ስለ ሽንት ቤት መስሏት። ኧረ ተው ኧረ ተው አልክዬ፣ ኧረ ተው እንደ ጭራሽ ልጄን ሙልጭ አድርጋ መሳደቧ ሳያንሳት እኔን መቆጣት አማራት። እኔንስ ብትይ እንዴት ከፍ ዝቅ እንዳደረገችኝ ስንቱን የፈወስኩበትን መድኃኒት ይሸታል ትላለች። ተዋሙች እችን መና ጥላጥ ከቀጠሽ ውርድ ከራሴ ስተቡ እንጂ ያረግኝ እንዴ? ልትረዱ ይሞክሩ እንጂ ባይሆን ለአሁኑ ትግባና እሷ እየሰራች ሌላ ሰው እናፈላልጋለን። በፍጹም አይሆንም። እኔ ከእሷ ጋር ስገለማመጥ አልኖርም። እንዴ መገለማመጡን ምን አመጣው? እየነገርኩሽ ገና ሳትገባ እንደፈለጋችሁ ማስጣት አትችሉ ማለችኝ እኮ እና እሷ ባለች ይሆናል? ቶማስ ለሽም ትቅረብሽ፣ ታነካካሻለች። እኔ እኮ ለልጄ ብዬ ነው፣ ለልጄ እኮ ነው ጭንቀቴ። የዚህን ያልካስጨነቀሽ እኔ አግዛታለሁ አይ አረጋሽ ደግሞ የማይሆን ነገር አትናገሪ እኔ ልሙትልሽ እችልሽ ልጅ ሰራተኛ በላሽ ከምትቀጥሪያት እኔ ሁሉንም ስራ ብሰራልሽ እመርጣለሁ እኔም ብሆን አግዝሻለሁ እንደውም ይኸው መጣችልሽ የእኛ ስናገጭ እኔ እምልሽ አንቺ የምትይኝ ቤትሽ ቃና የለም እንዴ የምን ቃና ቃና ቲቪ ነው የህንድ ፊልምስ? አለ ኧረ እንደሱ የሚባል ነገር የለም። የለም ቃና እሷም ጋር እኔም ጋም ቶማስ ጋር የለ። እና ቃና ሳይኖርሽ፣ የብቻ ኪችን ሳይኖርሽ፣ ዋይፋይ ሳይኖርሽ፣ መኝታ ቤት ለራሴ ሳይኖረኝ ነው በሶስት ሺህ ብር ልታሰርኝ አሰብሽው? ገንዘቡ አነሰሽ? ልጄ እኔ አምስት ሺህ ብር ብትከፊኝም ቃና የሌለበት ቤት አልሰራም። ጎሽ ገላገልሽ። እሺ ቆይ ቲቪያችሁን ምንድን ነው የምታዩበት ዜና ዜና ነው ዜና ዜናንቺ ሳ ጭስ ተሞቃሉ ጭራሽ እሷ ሆነች በእኛ ላይ መስቀው በሉ ቻው እኔ እነ ኦማር ሀሊዴትና መህመትን ሳ ላይ መዋል አልችልም ለእናንተ የምትሆኗን ሄዳችሁ አሮጌ ተራ ፈልጓት እኔ ግን ቻው ባይ ባይ አሮጌ ተራ ለሰራተኛም አሮጌ ተራ አለ ምን አውቃለሁ። እናንተ ደግሞ እቺ ንብድ ሰው ብላችሁ ሄዳችሁ ልትፈልጉ ነው። እውነቷን እኮ መስሎኝ። እንግዲህ ተው ብዬሽ። ስራውን ተጋግዘን እንሰራዋለን ተባብለን የለ እሱንም አብላችሁኛል። ታዲያ ለሰራተኛው የምትከፊ የነበረውን ሶስት ሺህ ብር ለተራቡት ለምን አሰጪ? ይህማ ትልቅ ሀሳብ ነው። እንደውም የዚህ ኖር ለእናንተ ወይኔ፣ ያረጋሽ ምንድን ነው ብሬ ለደላ ላላ የከፈልኩትን ብሬን ይዛ ሄደች። ቶማስ ባክህን እስቲ ተከተላት። አይ አንቺ ነሽ ኩንስንስ። የድራማው ጸሐፊ ሂሩት ይርዳው፣ አዘጋጅ ኤፍሬም ልሳኑ፣ ተዋንያን አስታውሽኝ፣ በነጋ ኤልያስ፣ ደጀኔ አያሌው፣ ገብረ ማርያም፣ ሂሩት ይርዳው፣ ማናይቶች አበበ፣ ኩንስንስ።